አስተካከልኩ። ምግብ ተዘጋጅቷል አይደል? አሁን አቅርብልሽ ማናለሽ? ስጠይቅኝ ርቦሽ ከሆነ ብዬ ነው። ማጣራት ስላለብኝ ነው። ምኑን ያለና የሌለውም? ከመቼ ጀምሮ? ከዛሬስ ብጀምር፣ ምን አገባሽ? ምንም። አሁን ማሚ የለችም። ቤቱን የመቆጣጠር ኃላፊነት ያለብኝ እኔ እኔ። እሺ፣ ሁሉም ዝግጁ ነው። የራወሶ ካለ ሞቅ አድርጎ ማቅረብ ብቻ ነው። እሺ፣ አሁን ወደ ክፍልሽ እች ያጠብኩትን እቃ አስገብቻለሁ አልጨረስኩም በኋላ ትጨርሺዋለሽ እሺ እኔ ያስገባዋለሁ እሺ አልኩኝ እኮ ደግሞ እኔ ሳልጠራሽ ከዛ ክፍል እንዳትወጪ እሺ እየቀለድኩ አይደለም እሺ ከዚህ በኋላ እኔን ሳታስፈቅጂ ምንም እንዳትሰሪ የትም እንዳትሄጂ አለቃሽም አዛዥሽም እኔ ብቻ ነኝ እሺ አሁን ሂጂ በቃ ዴ ዴቭ እና ንዴ፣ ምንድ ነው ሞያ? እንዴት እንደሆነ ቅመስ። ማን? አንቺ ሰርተሽው እንደ? እና ገዝቼ ነው። አይ ፈጠንሽብኝ ብዬ ነው እኔ ስሰራ። እንዴ ነኝ ምን ነው ኢንዶሚን? ነው እንዴ የምትሰሪው? ትበላለህ ወይስ ላንሳው? አረ፣ እበላለሁ። በስንት ጊዜሽ ዛሬ ሰርተሽማ አልበላም እንዴት እላለሁ? ምን ነው አንቺን የሰራሽው? አሁን የሚሰራት እርግጠኛ ነሽ? ምን ነው ተጠራጥረክ ነው? ይሄ የአደይ ወጥም ማለት በደንብ ያስታውቃል። አደይ ነች እንደዚህ አይነት ምርጥ ወጥ ምትሰራ ስሟ ተጽፎበታል። በቴስቷ አውቀዋለሁ። እሺ ሼፍ ዳዊት እንዲማ በቀላሉ አልሸወደልሽም። እሺ እርግጠኛ ነህ ግን? አው የአደይን ምግብ አይደለም ቀምሼ አሽተቼው ራሱ ለይዋለሁ። አናገር አይ፣ ምንም እሺ፣ የጀመርኩትን ልጨርሰዋ። እሺ ብላ፣ እንዲህ ፍቅር በሰላም የተቀመጥሽው ወጥ ውስጥ ምንድን የጨመርሽበት? ምን ሆነ? የምትጨምሪውን ነገር ንገሪ። ሁሌ እንደምሰራውን የሰራሁት የሰራት፣ ሆዴን እያመመኝ ነው። የሆነ ነገር እያደረግሽበት ነው አይደል? ሌሎች እኮ ደህና ናቸው። አሀ የእኔ ላይ ብቻ ነው እየመረዝሽ ያለሽ። የምን መርዝ? ይኸው ቁርስ ከበላሁ በኋላ አራት ጊዜ ነው መጸዳጃ ቤት የገባሁት። ውጭ የበላሽው ነገር አለ እንዴ? ደግሞ ከቤት መቼ ወጥቼ ነው ውጭ መባል። የራስሽ ምግብ ነው እንጂ። እሺ ለወድሽ የሚሆን ጥሩ ነገር ላዘጋጅልሽ። ይኸውልሽ አዴ፣ በጣም በጣም እየታገዝኩሽ ነው። እሺ ድንቄ መታገሰቴ። ታግሰሽ ሙተሻል። እኔ የምልሽ አለኝ፣ በቀን ስንቴ ነው የምትሰሪው? ሁለቴ ያላይም ሶስቴ። አንድ የሰርተሻ አትገላገኝም። እነ ባርኮት አለመድማ። በነገራችን ላይ በጣም የሚገርመው ሙያ ነው ያለሽ። አመሰግናለሁ። እውነት ነው ምልሽ ብችልና ያለረፍት በበላ ራሱ ምንም አይሰልችኝ። ይህን ያህል አዎ፣ በጣም ነው የወደድኩልሽ።